ተከበራችሁ አድማጭ ተመልካቾቻችን የዕለቱን አበይ ትኩስ መረጃ የምናጋራችሁ ይሆናል። መረጃውን የምናጠናቅርላችሁ ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነትን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የኢትዮጵያ ና ኤርትራ ወደ አውዳሜ ጦርነት እያመሩ ነው ሲያል ስጋታቸውን ዓለም አቀፍ ዘገባዎችና ትንታኔዎችም ይገልጻል ዝርዝሩን ይዘነዋል። ቢቢሲ የእንግሊዝኛ ጥንቅር ሰፋ ባላ ወደ ዘገባ በኢትዮጵያ ኤርትራ ፖለቲካዊ አዝማሚያ ላይ በሰጠው መግለጫ ውጥረት መባባሱን አሳውቀዋል። በስፋት የምንመለስ ይሆናል። ዩክሬን የሩሲያን ሄሊኮፕተር መታጣለች። ይህም ሰሞነኛውን የማያበረውን እንደ ክረምት ዶፍ ሲዘንብ ለነበረው የእሳት በረዶ ያጸፋ የተባለውን ወታደራዊ እርምጃ መውሰዷን ታውቋል። ጥንቅሮን ይዘነዋል።

ኢትዮ ኤርትራ ጦርነት ስጋት ማየሉ መጎምራቱን ቢቢሲ ባወጣው ዘገባ ላይ በህትም ገጹ ላይ አሳውቋል። ኢትዮጵያና ኤርትራ ዳግም እልቂትና ውድመት ወደሚያመጣ ጦርነት ይገባሉ የሚለው መረጃ የዓለም አቀፉ ሚዲያዎች፣ የፖለቲካ ልሂቃን ትኩረት መሳቡን መቀጠሉ ተገልጿል። ቢቢሲ ከዚህ ጋር በተቆራኘ የውጊያ ጥቁር ደመና መጋረዱን ማንዣበቡን በሚዲያው ላይ ሰፋ ያለ መረጃ ማጋረቱ ታውቋል። ከጊዜ ወደ ጊዜ ከዘመን ዘመን እየተጋጋለ እየተባባሰ የመጣው የኢትዮ ኤርትራ ያሳፍሰ ግጭት የቃላት ጦርነት አውዳሚ ውጊያ እንዳያስከትል ስጋትን ፈጥሯል ብሎም ተገልጿል። ርዕሰ ጉዳዩ ኢትዮጵያ ለኢኮኖሚ ማሳለጫ የሚሆኑትን የባህር በር አጀንዳ ከማንሳት ከማንጸባረቁ ጋር በተቆራኘ ነው ሲሉ ቢቢሲ ገልጿል። ሁለቱ ሀገራት በድንበር ግጭት በተደጋጋሚ ትከሻ ሲልካኩ ሲቆራቆሱ የዘቅለቁ መሆኑ ያስታወሰው ዘገባው የዚያ ሰላም የወሰን ማስከበር ጦርነት በመቶ ሺዎች የሚቆጠሩ ሰዎች እንደ ቅጠል መርገፋቸው ይታወሳል። በማስቀጠልም ከዘመናት በኋላ ጠቅላይ ሚኒስትር አብይ አህመድ የቀይ ባህርን የንግድ ማሳለጫ መግቢያና መውጫ በር ኢትዮጵያ መጋመድ ማግኘት አለባት ሲሉ ምክረ ሀሳባቸውን ደመጣቸው ይታወሳል። ይህ ሁኔታ ኩነት የኤርትራ ሹማምንትን እንዳስከፋ አክሎም ገልጿል። ይህ የጠቅላዩ ጥያቄ ወደ ሀሳብ ፍሰ ግጭት ቃላት ጦርነት ምክንያት አድጓል። ሌሎችም ሽማምንትን ጠንከር ያለ ኃይለ ቃል በኤርትራ ላይ እየሰነዘሩ መሆኑ ዘገባው ያትታል። ጉባኤውን አጀንዳውን በመከታተል በኤርትራ ጎራ በኩል በማስታወቂያ ሚኒስቴሩ የማነ ገብረ መስቀል የሚሰነዘሩ ምላሾችም ይህንኑ ትኩሳት ብሎም የሁለቱን ሀገራት ውጥረት የሚያንጸባርቅ መሆኑን ቢቢሲ ይገልጻል። ቢቢሲ በዚህ ዘገባ ሁለቱ ሀገራት ወደማያበራ ውዳሜ የሆነ ውጊያ ጦርነት የሚያስገባ የድንበር ላይ እንቅስቃሴዎችን ብዛ ሚዛን ባይንጸባረቁም ሲል ተደምጠዋል። ነገር ግን በኢትዮጵያ በኩል ወታደራዊ ስልጠና የአቋም ማሻሻያ በስፋት እየሰጠ መሆኑን አመላክቷል። በተጨማሪም በተያያዘ መረጃ ሂደት ፕሬዚዳንት አያዝ ከስላሴ በቅርብ ጊዜያት ውስጥ ለወታደራዊ አዛዦች ማዕረግ መስጠታቸውን ያትታል። ከሰሞኑም ከተለያዩ የኢትዮጵያ ኤምባሲ ሶሻል ሚዲያ ላይ የተከተሙ መረጃዎች ኢትዮጵያ ለሀሳብ ዝርጋታ ውይይቶችና ድርድር ዝግጁ መሆኗን ያትታሉ ይገልጹ ተጠምቷል ኤርትራ መሰል ለሆኑ ውይይቶች እንድታቀና እንድታመራ የዓለም አቀፍ ማህበረሰብ የሚመለከታቸው ሀገራት ጫና እንዲያደርጉ ሲል የኢትዮጵያ ኤምባሲ ሶሻል ሚዲያ ልጥፎች ገልጸዋል። እስካሁን ባለው ሁኔታ ኩነት በኤርትራ መንግስታዊ በሆነ መልኩ የተሰጠ አጸፋዊ ግብረ መልስ አለመኖሩ ተመላክቷል። ቢቢሲ ባወጣቸው ዘገባዎች ላይ የሁለቱም ሀገራት ፖለቲካዊ፣ ወታደራዊ ተያዦች ተኮር ጉዳዮች ላይ ቁርሾና ቀጠናዊ ቀው

የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሩሲያ ና ዩክሬን መካከል የነበረው አውደ ውጊያ አራተኛ ዘመና ወቅት መጋመዱን መድረሱን የተገለጸው እንደ ማፋሳሽ ጦርነት ያበቃ ዘንድ ያሰናዱት የሰላም ፍኖተ ካርታ እቅድ ፍጻሜያዊ የመጨረሻ አማራጭ እንዳልሆነ አሳስበዋል። አውሮፓ በበኩሏ ሩሲያን ወደ ቀደመው የሸንጎዊ ቡድን ስምንት አካል አባልነቷ እንድትመለስ ምክረ ሀሳብ አሰናርተዋል። ይህ በእንዲህ እንዳለ በሩሲያና ና ዩክሬን መሀለ ገቢ የተባባሰው ጦርነት እንደ እሳት ተቀጣጥሎ ቀጥሏል። ዩክሬን በሩሲያ ግዛት ሰርጋ ጠልቃ በፈጸመችው ጥቃት የሩሲያን ዘመናዊ ሄሊኮፍተር መታመጣሉ ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም የሩሲያ ዩክሬን አውደ ውጊያ ዙሪያ ያቀረቡት የሰላም መግባቢያ ድርድር ምክረ ሀሳብ በዩክሬን ቅቡልነት ባያገኝም እቅዳቸው ግን መቋጫ መዳረሻ ለመሆኑ ገልጸዋል። የአውሮፓ ሹማምንት በበኩላቸው የትራምፕን ያቀረቡትን የሰላምና መረጋጋት ምክረ ሀሳብ ውጥን ለሩሲያ ያጋደለ ያደላ ሲሉ ኮንነውታል። በዋሽንግተን በትላንትናው ዕለት ጋዜጣዊ መግለጫ የሰጡት ትራምፕ በበኩላቸው ቀደምትም ቢሆንም ከአራት ዓመታት በፊትም ስልጣናዊ በትረሙስ ቢጨብጡ ኖሮ ሩሲያና የዩክሬን አውዳሚ ጦርነት እሳት ባልተላኮሱ ነበር እያሉ ቁዘማዊ ቁጭታቸውን ማሰንዘር አልቦዘ ነውም። ብሎም ተርፎም ዶናልድ ትራምፕ በኩላቸው አሁን የሰላም ብርሃናዊ ጮራ ለመፈንጠቅ እየተጋን እየሰራን ነው ሲሉ ተደምጠዋል። የአውሮፓ መንግስታት የትራምፕ ሰላም ምክር ሀሳብ ከግራዋም የቆመጠጠው ነው አልዋጥ ብሏቸዋል። የትራምፕ ባለ ስምንት ነጥብ የሰላምና መግባባት ስምምነት በዩክሬን ና በአውሮፓ ኅብረት አባል ሀገራት ርዕሰ ጉዳዩ ግራ ዘመን ብሎም የዝንብ ማር የማይመስል ሚዛን የማይደፋ ሲሉ ቅሬታቸውን ገልጸዋል።